ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ቅዳሜ ነው ኖቨምበር 8 2025። በዛሬ በቅዳሜ እየቀኑ ነው ይዤላችሁ የመጣሁት 10 ግራም ነጥብ 66 ነው ማለት ነው። የዚህ የአስር ግራም ዋጋ ምን ይመስላል የሚለውን አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ? ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ነገር ምን አለ የሚለውንም እነግራችኋለሁ ማለት ነው። በዛሬ በቅዳሜ የቀን ውሎ 1 ግራም 21 ካራንት ባህሬን 484 483 485 እየተሸጠ ነው ማለት ነው ውዶችዬ፣ የአንዷ ግራም 21 ካራንት ባህሬን ዋጋ ማለት ነው ከመስነያ ጋ ያለ ደሪባ እንግዲህ እናንተ ከደሪባ ጋር ከሆነ አራት መቶ ሆ ይቅርታ፣ አምስት መቶ ሰላሳ አምስት መቶ ሀያ አምስት እንደዛ ነው የሚሸጡላችሁ ማለት ነው። ከደረሰ ይቃ ነገር ግን እኔ ጋ የነገርኳችሁ ያለ ደሪባ ነው ማለት ነው። ልብ ማለት አለባችሁ። ከዛ ውጭ ዝህ የአስር ግራም ነጥብ ስልሳ ስድስቱ ዋጋ አምስት ሺ ሁለት መቶ ሪያል ነው ማለት ነው። በዛሬ በቅዳሜ የቀን ውሎ ማለት ነው። የሰውየሆኑን ድምፅ ወደ መጨረሻ ላይ ያስገባላችኋለሁኝ። ቪዲዮን ላይክ ማድረጋችሁ እንዳትረሱ። ይሄ 482 485 483 የነገርኳችሁ በጅዳ ያለው የወርቅ ዋጋ ነው። እንግዲህ አንድ ሀገር ላይ የተወሰነ ነው። እንግዲህ ምን አለ መሰላችሁ አንድ ሱቅ እንኳን የወርቅ ቤት ስትሄዱ እዛው የ2 ሪያል የ3 ሪያል ልዩነት አለ፣ ስገዙም ሲሸጡም ማለት ነው። ለምሳሌ ወርቅ ይዛችሁ ከዳችሁን ሽጥ ብትሉ አንድ ቦታ ጠይቃችሁ ብቻ እዛው አይደለም የምትሸጡት፣ ዞር ወር ትላላችሁ፣ የተሻለ ምናልባት ጋይ ብላችሁ የሶስት የአራት ሪያል ልዩነት የሁለት ሪያል ልዩነት ካገኛችሁ፣ ትሸጣላችሁ። ስትገዙም እንደዛው ነው። ከአንዱ ሱቅ አንዱ ሱቅ የተወሰነ ፈርቅ ሊኖረው ይችላል፣ የሁለት የሶስት ሪያል እና ወዶች ዬ ለምሳሌ ሳዑዲ አረቢያም ላይ እንደዛው ነው። ጅዳና መካ ጦይፍ መዲናም እንደዚሁ የተወሰነ ፈርቅ አለው ማለት ነው። በዛ ላይ ደግሞ ሞል ከሆነ ትልቅ ሞል ከሆነ ሞል ውስጥ የሚሸጥ ልብስና ሌላ ቦታ ዝም ብሎ ሱቅ የሚሸጠው ልብስ አንድ አይደለም፣ ይለያያል ማለት ነው። ይህንን ማወቅ አለባችሁ። እሞል ውስጥ ወርቅ የምትገዙ እዛ አትግዙ፣ ይወደዳል ማለት ነው። ይህንንም ማወቁ ለምሳሌ እዛ አዚዝ ሞል አለ ጂዳ ማለት ነው። አዚዝ ሞል የምታቁ ልጆች ትልቅ ሞል ነው፣ ትልቅ ሱቅ ነው ማለት ነው። ነገር ግን እዛ ውስጥ ብትገቡ ሁለት ነው ሶስት ወርቅ ቤት አለ። በጣም ከምላችሁ በላይ ውድ ነው። ለምንድን ነው የሚከራዩት? ራሱ ውድ ስለሆነ ኪራው ውድ ስለሆነ እያንዳንዱ እቃ ላይ ጭማሪ ያለው ማለት ነው። ስለዚህ እንደዚህ አይነት ቦታ አትግዙ። በዋዲ ጅዳ፣ እንዲሁም ደግሞ በለድ አየሳመር ኪሎ ተማኒያ መኮረና፣ እንደዚህ እንደዚህ አይነት ቦታዎች ላይ ብትገዙ የተወሰነ ለውጥ አለው። ማህሙድ ሳይድ ይህንን ማወቅ አለባችሁ ማለት ነው። የምትገዙበትም ቦታ ከም